ወደና የተከበራችሁ የኢማን ቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት አለም ዳርቻ ሰላም፣ ፍቅር፣ ሀብት፣ ጤናማ ትረፍረፍ ታማኝ ይሁላችሁ። እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላ። ክርስቲያን ወገኖቼም ሰላም ብያለሁ እና ዛሬም በአዲስ ቪዲዮ ብቅ ብያለሁ። ኢሞሸ ቃሊት ነኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ኮሜንት ስር እጠብቃችኋለሁ፣ አስቀምጡልኝ እላችኋለሁ። ዛሬ ይዤላችሁ የመጣሁት ምክር አምስት ወሳኝ ምክሮች ለስደተኛ ወንድምና እህቶች ይሆናሉ ብዬ ያሰብኳቸው ናቸው። ከነዚህ ምክሮች ውስጥ አንደኛ፣ የዋህነትን አታብዙ። የዋህ መሆን ጥሩ ሆኖ ሳለ ሁሉም ነገር አሜን ብሎ ከመቀበል ይልቅ አንዳንድ ነገሮች ላይ ለምን እንዴት በሉ። እናም አስተዋዮች ሁኑ። ምንም የማንም መጠቃቀሚያ እንዳትሆኑ በስብዕናው ጠንከር ያለ ቆፍጣና ሰው ሆኑ ይሉንታ የሚያጠቃው ሰው እንዳትሆኑ ትጎዳላችሁና። ሁለት ሁሉንም አትመኑ። በማመናችሁ ያጣችሁት ወይም የተጎዳችሁት ነገር የለም በእርግጠኝነት መልሱ አለ ነው። ስለዚህ ጥርጣሬም አታብዙ፣ ሁሉንም አትመኑ። ልቅ በሆነ እምነት ብዙ ነገሮቻቸውን ያጡ አሉና ቤት ፍጀው በተለያዩ ሽፋን ካባ ለብሰው የሚንቀሳቀሱ እንዳሉ እወቁ። እናም ተጠንቀቁ፣ ንቁ። ራሳችሁን እና ገንዘቦቻችሁን ጠብቁ። በላባችሁ ታጥባችሁ ራሳችሁን ሰውታችሁ ህይወታችሁን መጽዋት አድርጋችሁ ያገኛችሁት ነገር ገንዘብ ብቻ ሳይሆን እድሜያችሁም፣ ጤናችሁም፣ ደማችሁም ህይወታችሁም ጭምር ነው ስለዚህ ያለ ቦታው ሲቀር ዋጋ ያስከፍላልና። ሶስተኛ ስትሰጡ በልክ ስጡ። መስጠት ያሰጣል፣ አው አላህም በቦታው ይተካል፣ ጀነትንም ያስገኛል፣ ደስታንም ይሰጣል፣ መከራንም ያስወግዳል። ግን በልክ ይሁን። የራሳችሁን እስከ መርሳት ድረስ አትስጡ። የሰጠ ይሰጠዋል ማለት ያለውን በሙሉ ጨርሶ ይስጥ ማለት አይደለም። እላችኋለሁ ወድ እህትና ወንድሞች፣ አራተኛ ለችግር ጊዜ የሚሆናችሁን አስቀምጡ። ሰው ሆኖ ሊታመም ይችላል። ጤንነት እንዳለ በሽታ አለ፣ ብርሃን እንዳለ ሁሉ ጨለማም አለ ጥሩ ቀን እንዳለ ሁሉ ክፉ ቀንም አለ። በአጠቃላይ ማግኘት እንዳለ ሁሉ ማጣት አለ። ስለዚህ ቆጣ አድርጎ አምስተኛ፣ ደርስ ላይ ጥረታችሁ ላይ በርቱ! በተቻላችሁ አቅም ባላችሁ ሽርፍራፊ ጊዜ ጊዜ ቤት ከተመለ ጊዜ ወደ ሀገር ቤት ከተመለሳችሁ በኋላ ሁሉ ነገር እንደፈለጋችሁትና እንደጠበቃችሁት አልጋ ባልጋ ሆኖ ላታገኙት ትችላላችሁ። ይሄ ነገር ደሞ ለናንተ መቼም ኪሳራ የሌለበት ትርፋችሁ ነውና ስለዚህ ባገኛችሁት አጋጣሚ ለአኬራችሁ የሚሆን ነገር ሸምቱ። ወደ አኬራው አካውንታችሁ ሰብር አድርጉ። ዱንያ ማለፊያ እንጂ ማረፊያ አይደለችም። ውድና የተከበራችሁ አይት ወንድሞች፣ በያላችሁበት ሰላማችሁ ይብዛ። ከዚህ መልእክቴ የሆነ ነገር ይዛችኋል ወይንም ደግሞ የሆነ ነገር ቀስማችኋል ብዬ አስባለሁ። ሰላምና ፍቅር፣ ጤናን ተመኘሁላችሁ። ቪዲዮ ላይ ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየታችሁንም ኮሜንት ስር እጠብቃለሁ። ኮሜንት ክፍት ነው። አንድ ላይክ የብዙ ሰውን ህይወት ትቀይራለች። አንድ ሼር፣ አንድ ሰብስክራይብ ብዙ ዋጋ አላት። ለኔ፣ ለእናንተ ምንም ላይሆን ይችላል። ስለዚህ ከተመቻችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ኮሜንት ስር እጠብቃችኋለሁ። ባይ ባይ። በያላችሁበት ሰላም ሆኑልኝ። ሰላማችሁ ይብዛ። ወሰላሙ አሌይኩም።